በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ንብ የምትሞተው መቼ ነው? ውድ ቤተሰቦቻችን እግዚአብሔር ፈቅዶ በሰጠን በዚህ ቅጽበት ፈጣሪያችን በዚች ትንሽ ፍጥረት ሊያስተምረን የፈለገውን ሐሳብ ለመፈተሽ እንሞክራለን። አጋርነታችሁ ኃይሌ ንብ የምትሞተው መቼ ነው? የብልህ ሰው መገለጫው ይሄ ነውና ሁልጊዜ የምታመሰግኑ ነው። ክፉ ደረሰባችሁን? ይህስ እናንተ ከፈቀዳችሁ ክፉ አይደለም። ሁልጊዜ አመስግኑ። ክፉ የሆነባችሁም መልካም ይሆንላችኋል። ከተወደደው ኢዮብ ጋር ሆናችሁ የእግዚአብሔር ስም የተባረከ ይሁኑ እያላችሁ አመስግኑ። ኢዮብ 1 21 እስኪ ንገር ደረሰብኝ የምትሉት ክፉ ነገር ምንድን ነው? በሽታ ነውን? ታዲያ ይሄኮ አዲስ ነገር አይደለም። ምክንያቱም ስጋችን መዋቲና ለስቃ እየተጋለጠ ነው። ሀብት ንብረት ማግኘት አለብኝ የሚል መሻት ነውን? ታዲያ ይሄኮ ማግኘት የሚቻል ካገኙት በኋላ ግን መልሶ የሚጠፋና በዚህ ዓለም ብቻ የሚቀርቡት ከወንድሞች የሚደርስ ሐሜትና የሐሰት ክስ ነውን? ታዲያ ተጎጂዎቹ እኮ የሚያሙንና በሐሰት የሚከሱን ሰዎች እንጂ እኛ አይደለንም። ኃጢአት የምትሠራ ነፍስ ትሞታለች። እንዲህ ተጎጂዎቹ ይህን ኃጢአት የሚሰሩ እንጂ እኛው አይደለንም። ሕዝቅኤል 18፡4 ተጎጂው ምንም በደል ሳይኖርበት ክፉ የሚደርስበት ሰው ሳይሆን ክፉ የሚያደርሰው ሰው ነው። ስለዚህ በዚህ ሙት ሰው ልትቆጡ አይገባም። ከዚያ ይልቅ ከሞት ይድን ዘንድ ልትጸልዩለት ይገባል እንጂ። ንብ የምትሞተው ሌላውን ስትነድፍ ነው። እግዚአብሔር በዚች ፍጥረት በወንድማችን ላይ ልንቆጣ እንደማይገባ ያስተምረናል። የምንቆጣ ወይም የምንናደፍ ከሆነ ግን ቀድመን የምንሞተው እኛው ነን። ስንትቆጣቸው የጎዳናቸው ይመስልን ይመስለን ይሆናል። ነገር ግን እንደዚያች ንብ ተጎጂዎቹ